ፊደል አካዳሚ ኦንላይን ትምህርት ቤት ነው ፊደል አካዳሚ ኦንላይን ትምህርቶችን እያስተማር ይገኛል የምናስተምራቸው የትምህርት አይነቶችም አማረኛ እንግሊዘኛ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ ቴሌግራም ዋትሳፕ እየደወሉ መማር ይችላሉ ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ አርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። አሁን ፊደል አካዳሚ ቤተሰቦቻችን በዛሬው ትምህርታችን ደግሞ የማሳያችሁ የአማርኛ ፊደላት እንዳነበብነው እንዲሁም በዛሬው ደግሞ እንግሊዘኛ ፊደላትን እንዴት አድርገን ነው ማንበብ የምንችለው በባለፈው ክላሳችን አማርኛ የተጣፉትን እንዴት በእንግሊዘኛ መጻፍ እንዳለብን አሳይቻችኋለሁ። በዛሬው ትምህርታችን ደግሞ እንግሊዘኛ ፊደላቶቹንስ እንዴት አድርገን ነው ማንበብ የምንችለው? ቋሚ እንግሊዘኛዎችን እንዴት ማንበብ እንችላለን? በቀላሉ ለመረዳት ምን አይነት ቴክኒኮችን ወይም መንገዶችን እንጠቀም የሚለውን በቀላሉና ግልጽ በሆነ አማርኛ በሚገባችሁ መንገድ አድርጌ አቅርቤላችኋለሁ። ይህንን ቪዲዮ እስከ መጨረሻው ተከታተሉት። ይህን ቪዲዮ እስከ መጨረሻው ካያችሁ ምሳሌዎቹን ደግሞ በቀጣይ ይመለከላችሁ ይሆናል። በደንብ እንግሊዘኛን እንዴት መረዳት እንዳለባችሁ፣ በቀላሉ ማንበብ እንዳለባችሁ ይጠቅማችኋል። ይህንን ካያችሁ እንግሊዘኛን በቀላሉ ማንበብ ትችላላችሁ። ለዚህ የዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱ እንዲሁም ኦንላይን መማር የምትፈልጉ እዚህ ዲስትሪቢሽን ላይ ባስቀመጥነው ስልካችን እየደወላችሁ መማር ትችላላችሁ። እናንተን በተመቻችሁ ሰዓት እያስተማርን እንገኛለን። እንግዲህ እንደምታውቁት እንግሊዘኛ ፊደላት ሀያ ስድስት የእንግሊዘኛ ፊደላት አሉ። ከሀያ ስድስቱ የእንግሊዘኛ ፊደላት ውስጥ አምስቱ አናባቢና ሀያ አንዱ ተነባቢ ብለን አይተናቸዋል። ከእነዚህ ውስጥ አናባቢና እና ተነባቢ ካልናቸው ውስጥ ተነባቢ የምንላቸው እኔ የምታዩቸው ሀያ አንዱ ናቸው። ሀያ አንዶች እኔ የምታዩቸው ናቸው። አምስቱ አናባቢዎችስ እነማን ናቸው የሚሉትን ደግሞ ቀጣይ እናያቸዋለን። በፊት አናባቢዎቹ ምን ተነባቢዎቹን እናያቸውና አናባቢዎቹን የምናያቸው ይሆናል። እንግዲህ እነዚህ ምን ይባላሉ? ኮንሶናንት ቫውል ሳውንድ ይባላሉ ወይም ተነባቢ የእንግሊዝኛ ፊደላት እንላቸዋለን። ተነባቢ እንግዲህ እንዴት ነው የሚነበቡት? በአንድ ላይ ቃላቶቹ የእንግሊዝኛ ፊደላት ወይም ሌተሮች በአንድ ላይ ሲሆኑ አንድ የእንግሊዝ ፊደል ምን ተብላ ትነበባለች የሚለውን ቋሚ ድምጿን ነው የምናያት። እንግዲህ ቢ፣ ይች ቢ ትባላለች። ሲ፣ ዲ፣ ኤፍ፣ ጂ፣ ኤች J K L M N P Q R S T V W X Y Z እንግዲህ የሚያየናቸው የእንግሊዘኛ ፊደላት ከሌሎች የእንግሊዘኛ ፊደላት ጋር ባንድ ላይ ሲጣመሩ አናባቢዎቹን ጨምሮ ሲጣመሩ ምን ተብለው እንደሚነበቡ ነው የምናያቸው። እንግዲህ ቢን ምን ብለን እናነባታለን? ብ ብ፣ ቢን ብ ብለን እናነባለን። አማርኛ የምትችሉ ልጆች ይሄንን እያያችሁ መገንዘብ ትችላላችሁ። ቢን ብ ብለን እናነባታለን። ከሌሎች የእንግሊዘኛ ፊደላት ጋር ስትመጣ ብ ብለን እናነባታለን። ሲን ስ ወይም ክ፣ ስ ወይም ክ፣ ዲን ድ ድ ኤፍን ደግሞ ፍ ፍ ጂ ጅ ወይም ግ። እንዳያችሁት ሲና ጅ ሁለት አይነት አናባቢ አላቸው በሁለት ድምፅ ይነበባሉ። ሲን ስ ወይም ክ፣ ጂ ጅ ወይም ግ ብለን እናነባለን። ኤችን ምን ብለን እናነባታለን? ህ፣ ህ። ኤችን ህ። ጀን ጅ፣ ጅ። ኬን ክ፣ ክ። ሁሌም እንግዲህ ቋሚ ነው። እንግሊዘኛ በምናነብበት ሰዓት ሁሌም ቋሚ በዚህ ድምጽ ነው የሚጠሩት፣ በሌላ ድምጽ አይጠሩም። ስለዚህ እናንተ ምን ተብለው ድምጻቸው ይያዛሉ? የሚሉትን በደንብ ከመጀመሪያው እስከ መጨረሻው በደንብ ተከታትላቸው ያዙ። ኤልን ል፣ ል። ኤምን ም፣ ም። ኤንን ን፣ ን። ፒን ፕ፣ ፕ። ኪውን ክ፣ ክ። አርን ስን በሦስት አይነት መንገድ እናነባታለን። ከእንግሊዘኛ ጋር ስትመጣ ከሌሎች ሌተሮች ጋር ሆና በምትመጣበት ሰዓ ሦስት አይነት መንገድ አነባባላት። አንደኛው ስ ስ እንላታለን። በሁለተኛው መንገድ እስ እስ እስ ብለን እናነባታለን። በሦስተኛው መንገድ ደግሞ ዝ ዝ ዝ እንግዲህ እንዳያቸዋል ኤስን ስ ስ ወይም እስ እስ ወይም ደግሞ ዝ ዝ ብለን እናነባታለን። ቲን ት ት፣ ቪን ቪ ቪ፣ ደብሊውን ው ው፣ ኤክስን ክስ ክስ ዋይን ይ ይ ዜድን ዝ ዝ። እናንተ ከመጀመሪው እስከመጨረሻው አንድ ባንድ ምን ብለን ማንበብ እንዳለብን በደንብ አድርጋችሁ አንብቧቸው። ይህን ካነብባቸው እንግሊዘኛ በጣም ቀላል ነው፣ ለማንበብ በጣም ቀላል ስለሆነ በደንብ እንዲያዙ አንድ የልድገምላችሁ ቤ ብ ብ

ኤስን በሶስት አይነት መንገድ እናነባለን። ስ ስ ወይም እስ እስ ወይም ዝ ዝ ብለን እናነባቸዋለን። ኤስን ነው በሶስት መንገድ ያነበብናት። ቲ ት ት፣ ቪን ቭ ቭ፣ ደብሊውን ው ው፣ ኤክስን ክስ ክስ ዋይን ይ ይ ዜድን ዝ ዝ። እንግዲህ እንያየናቸው፣ ሀያ አንዱ የእንግሊዘኛ ፊደል ተነባቢዎችን ነው። አሁን ደግሞ አናባቢዎቹን ደግሞ አምስቱ አናባቢዎች ምን ተብለው ይነበባሉ የሚሉትን እስኪ እንያቸው። አምስቱ አናባቢ የምንላቸው ኤ ኢ አይ ኦ ዩ ናቸው። እነዚህ ምን ይባላሉ በእንግሊዘኛው ቫውል ሳውንድስ ቫውል ሳውንድስ እንላቸዋለን። ቫውል ሳውንድ በሁለት መንገድ ይከፈላል። አናባቢዎች በሁለት ይከፈላሉ። ምን እናምን ተብለው ሎንግ ቫውል ሳውንድ እና ሾርት ቫውል ሳውንድ ብለን እንከፍላቸዋለን። ሎንግ ቫውል ሳውንድ የሚባሉት መቼ ነው? ሾርት ቫውል ሳውንድ የሚባሉትስ መቼ ነው? እንደ ሎንግ አድርገን በምናነብበት ጊዜ ከሌሎች አናባቢዎች ጋራ ቅድም ካነበብናቸው ከሀያ አንዱ ተነባቢዎች ጋራ ሲሆኑ ሎንግ ሆነው የሚነበቡት መቼ ነው? ሾርት ሆነው የሚነበቡትስ መቼ ነው? የሚሉት እና የምናያቸው ሎንግ አድርገን በምናነብበት ጊዜ ኤን ኤ ብለን እንጠራለን። ኤን ኤ ኢ ኢ ብለን እንጠራለን። አይን አይ አይ

ወይም ኡ ብለን በምናነብበት ጊዜ ሎንግ ቫውል ሳውንድ እንለዋለን። ሾርት ቫውል ሳውንድ ብለን የምናነበውስ እንዴት ነው በምንልበት ጊዜ ከሃያ አንዱ ተነባቢዎች ጋር በሚሆኑበት ጊዜ የሚሰጡት ሌላ ድምጽ ሲሆን ኤን አ አ ኤን አ አ ብለን እናነባታለን። ኢን ኤ ኤ አይን

አ እንግዲህ እንዳያችሁት አ ኤ ኤ ኦ አ ድምጻቸው ይለያያል። ይህ ሾርት ባውል ሳውንድ በሚሆንበት ጊዜ ነው። ሎንግ ቫውል ሳውንድ በሚሆንበት ጊዜ ኤ ኢ አይ ኦ ዩ ወይም ኡ ብለን አነበብ ናቸው። ሾርት ሲሆኑ አ ኤ ኤ ኦ አ እንግዲህ እንዳያችሁት ሎንግ እና ሾርት ቫውል ሳውንድ ብለን ቫውል ሳውንዶችን ከፍለናቸዋል። አምስቱን ቫውል ሳውንድ እነዚህን አምስቱን በሁለት መንገድ ከፍለናቸዋል ሎንግ ኤንድ ሾርት ቫውል ሳውንድ ብለን ያነበብናቸው ሌሎች ደግሞ ሀያ አንዱ ደግሞ ተነባቢዎችን ደግሞ አንድ ባንድ አንብበናቸዋል። ምን ብለን ብ ክ እንዳሉ በደንብ አርጋችሁ እናንተ እኒህን ከገቧችሁ ድምፃቸውን በደንብ ከያዛችሁ እንግሊዘኛ ፊደል ለማንበብ በጣም በጣም ሲምፕል ነው፣ ሲምፕልና ቀላል ነው። በደንብ አርጋችሁ ማንበብ ትችላላችሁ። እንግዲህ በቀጣይ ምሳሌዎችን እንዴት እናነባለን የሚሉትን አንድ አንድ ምሳሌዎችን በሎንግ ቫውል ሳውንድ እና በሾርት ቫውል ሳውንድ ብዬ በደንብ አድርጌ ምሳሌዎችን የማቀርብላችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱ እያልሁይ፣ ለዛሬ የነበረን ትምህርታችን ይህን ይመስላል። ሰላም ሁኑ።